አንቺን ከማን አወዳድሬ ላብለጥ እንጂ አክብሬ አፍቅሬ እናቴን ከማን አላብሰሽኝ የፍቅርን እሸማ አወዳድርሽ ደግሞ ከነማ አንቺ እናቴንሽ ዓለሜ ህመምሽ ነው ህመሜ። ዛሬ የእናቶች ቀን ነው። በነገራችን ላይ እኔም የሶስት ልጆች እናት ነኝ። እናት ከሆንኩ በኋላ ህይወትን የተረዳሁበት መንገድ በጣም ይለያል። እጅግ በጣም ደስተኛ ሁኜ እንድኖርና ነገን ተስፋ እንዳደርግ አድርጎኛል። ይህንን ቀን ምክንያት በማድረግ ደግሞ ላይፍ ቦይ ሳሙና ለልጆቿ ጤና ለምትለፋ እናት ይህንን አድርሱልኝ፣ ሸልሙልኝ፣ ስጦታ ስጡልኝ ብሎናል። ዞር ዞር እያልን እናቶችን ስለ እናትነት እየጠየቅን ስጦታ እንሰጣለን።

እናትነት እንዴት ይገለጻል? በሱ በጣም በጣም በጣም ደስ የሚል ነው። እናትነት አይደለ በጣም እንደው እናትነት ሲነሳ ብዙ ሰው የሚጋራው ነገር አለ፣ ተመሳሳይ ልብ አለ። ልጆቻችንን ትተን ስራ ስንውል የሚሰማን ስሜት፣ በቃ የሆነ ነገር ገጥሞት የሚጠብቅሽ ይመስላል። በጣም ያስጨንቃል። ስታዩ ደግሞ ደስ ይልሻል። እዚ ስራ ጥዬው ሲሄድ በጣም ጭንቀት ነው። ወጣትነትን መተው ለልጅ ቅድሚያ መስጠትም አለ እኮ እናት ሴኮ ይ በጣም እንጂ ለልጄ ነው። አሁን ልብስ ሳይ እንኳን ለልጄ ነው የሚመኝ። ላሳለፉት ጊዜ ለከፈሉት መስዋዕትነት ደግሞ ላይፍ ቦይ ሳሙና ለእናቶች ስጦታ ስጡልኝ ባለው መሰረት ይህ ስጦታ አድርሻ፣ አለው። መልካም የእናቶች አመሰግናለሁ ነው ተናነሽ፣ እንኳን አደረሰ፣ እንኳን አብሮ አደረሰ። የእናቶች ቀን ነው ዛሬ ልጆች አሉት? አዎ፣ አለኝ፣ ሰባት ልጅ አለኝ። ሰባት ልጅ አለት፣ አራት ሴት፣ ሶስት ወንድ አለ የመጀመሪያ ልጆት ሲወልዱ ወደ እናትነት አለም ሲቀላቀሉ የተሰማዎትን ስሜት ወደ ኋላ ያስታውሱ። ያኔማ ሰማንያ ሰባት ዓመተ ምሕረት ነው የመጀመሪያ ልጅ የወለድኩት። በጣም ልጅነትን ነበረን፣ ያው እየዘለልንም ወለድ ከተወለደ በኋላ ግን ማሳደጉ በጣም ከባድ ነው፣ እንደኛ ዝቅተኛ ኑሮ ላይ ለሚኖረው አብሶ በጣም ይከብዳል። ግን ካደገው በኋላ ደስ ይላል። እንደው በተለይ እኔም እናት ነኝና ስሜቱን ስለምጋራው ልጆቻችን ሲታመሙ ያለው ጭንቀት ስተናቸው ስራ ስንል ያለው ጭንቀት አብሶ አሁን ስትቻችን እንደዚህ አጠባ ምናምን ሄጂ ስለቃም እኔ የሚደርስባቸው ማለት አይመስለኝም። ባጠገቤም ራሱ ወገን አልነበረኝም፣ የሚደርስባቸውም አይመስለኝም በልት እኔ እዛ መጠበያት ምሳ ሲሰጡኝ እራሱ አልበላም። በቃ ፌስታል ውስጥ ነው የሚያደርገው ይዤላቸው ሊመጣ ማለት ነው። ምሳ አልበላም እዛ ላይ ግን፣ አልሀምድሊላሂ አሁን ደህና። ሲታመሙ ምን አንገት ነው የሚሰብሩኝ። ልጅ እራሱ ትኩሳት ሲኖረው አንገት ነው የሚሰብሩኝ። ልጅ ሲስቅልሽ እንጂ እንኳን መታ ሲራብ እራሱ ሲራቡ መታ መሆን ተይው፣ መሆን ተይው ና ሐኪም ቤት የምትንገላችሁ ወጪው ና እተሽ የምትጨነቂው ገና ለገና እንኳን ልጆች ሰፈር ለተጣልቶ እንኳን ሲሆን ራሴች ሚያርበካብሽ ነገር አለ። ስለዚህ ምኞትዎን ይግለጹልን። በጤና እንዲኖሩ ለቁም ነገር ያሰቡት ሁሉ እንዲሳካላቸው ሁሉ ልጆቼን ወግ ማድረጋቸውን አይቼ፣ እውነት እኔ ተቸግሬ ጎላ ሚካኤል ላይ ባዶ እግሬ ነው ያሳደኳቸው ልጆች፣ መልሶ እኔን እንዲጦሩኝ እና እነሱም ጤናቸውን ሰጥቶ ወደ ስራቸው በንጽህና በጤና በሰላም አገርቷ ሰላም ሆና እኔ ምን ወይዘሮ ዞባይዳ ለእናትነቱ ለዘመናት ደግሞ ልጆቹን በማሳደግ ለከፈሉት መስዋዕትነት ላይፍ ቦይ ይሄንን አድርሱልኝ ብሏል ስጦታ ነው። ስለዚህ ይህን ስጦታ እናበረከታለን። እኔ አመሰግናለሁ፣ ለላይፍ ቦይ። ላይፍ ቦይ የእናቶችን ቀን ምክንያት በማድረግ ይሄንን ስለሸለመኝ በእናቶች ስም አመሰግናለሁ። መልካም የእናቶች ቀን እስኪ እዚህ ደግሞ አንድ ትምህርት ቤት ተገኝቻለሁ። አንድ ወላጅ አግኝቻለሁ። ሰላም፣ እናታችሁ እንኳን አብሮ አደረሰን። እናትነትን እንዴት ትገልጺዋለሽ? እናትነት እኔ ቃላት የለኝም። ምክንያቱም ለልጆች የምትከፍሉት መስዋዕትነት ዋጋ ያሰዋል። በጣም በቃ ለልጆች ብዙ መስዋዕትነት ይከፈላል። በጣም በዚህ ምድር ላይ ትልቁ ጸጋ እናትነት ነው። እውነት ነው ደግሞ ከልጆችሽ መስማት የምትፈልግ ኔ ፍቅር ስንትሳሚ የሚያስደስትሽ ነገር ምንድን ነው? ከልጆች ያው ልጆቼ ለእኔ ያላቸውን ነገር ሲገልጹ በቃ ከምለው በላይ በጣም ደስተኛ ነኝ። ወላ የምሰራውን ምግብ ሁሉ ሲያሞጋግሱልኝ በጣም ደስ ይለኛል። የመኖሪ ትርጉሞችም ስለሆኑ ያ ነው በቃ እድሜ የምቀጥልበትም በልጆች ነው። ስለዚህ በጣም ደስ የሚለኝም ፓርቱ እሱ ነው ማለት ነው። ምን ተሰማሽ? የእናቶች ቀን በመከበር የወለድ ኩባትን ጊዜ እናቴውን ኩባትን ጊዜ እና ያው ሴትነቴን ያመሰገን ኩባትን ጊዜ በቃ አስታውሳታለሁ መልካም የእናቶች ቀን ሲሉ ማለት ነው። በዛ ላይ ደግሞ የልጆቼን ፍቅር የማይበት ቀን በስነ ስርዓት። ልጆች የእናቶችን ቀን አስመልክተው በቤት ውስጥ ፕሮግራም ያዘጋጁልኛል ሁለቱ ማለት ነው። እግዚአብሔርን ሲቀጥል ደግሞ እኔ ራሴ በሙያዬ መምህር ነኝ። በዛ ላይ የስራ ተጾታ ተጠሪ ነኝ። ስለዚህ ሴቶች ላይ በጣም ሰራለው፣ ልጆችን አማክራለው ስለዚህ ሴትነት ምን እንደሆነ ለልጆቼም ለማስተምራቸውም ልጆች በይበልጥ በደንብ ሰፋ ባለመልኩ አስተምራቸዋለሁ ማለት ነው። ስለዚህ ደስ ይለኛል። ሴት በመሆኔ በጣም እኮራለሁ። ስፔሻሊ ደግሞ እናት በመሆኔ በጣም ደስተኛለሁ። ልጆችን ያሳድግልሽ። እንደው በሙያሽም በእናትነት ዘመንሽም እየት ያለ ገጠመኝ የሚያስቀብልን ይችላል ወይ ፈተና የገጠመሽ የምታስታውሽው ካለ? የመጀመሪያ ልጄ ወንድ ልጄ ስወልድ ብዙ ጊዜና ያማጥኩት ስለዚህ ያቺን ጊዜ ኦልሞስት ወደ አንድ ሳምንት አምጫለው ከዛ ወልጄ ያቀፍኩባት የመጀመሪያው አቀል ልጄን ሳምኩበት ከልጅነት ወደ እናትነት የተቀያየርኩባት ጊዜ ሳስበው በጣም በቃ በጣም በህይወቴ ውስጥ ልዩ ነገር ነው። በእርግጥ ለእናት ልጆቿ ሁለቱም እኩል ናቸው። ከሌካ ከሌ አትይ። ግን ያው ሁለተኛም ስትወልጂ እንደ አዲስ ነው የምታየው። ስለዚህ ያ ነገር ደግሞ በይበልጥ በቃ በይበልጥ በይበልጥ የማስታውሰው ልጆቼ ደግሞ ይበልጥ ዛሬ ራሳቸውን ችለው ድርጅት መተው ውለው ሲሄዱ እያንዳንዱ የሚያደርጉት ድርጊት በሙሉ ለኔ ገጠመኝ። ለልጆችሽ ለወደፊት ምን ትመኛለሽ? እግዚአብሔር አምላክ በህይወት ዘመን ውስጥ ለሰው ልጅ ትልቅ ሊሰጠው የሚገባው በረከት እንዲሰጠው ምለምነው ጤና ነው። ልጆቼ ጤና እንዲሰጣቸው እፈልጋለሁ። ሲቀጥል ደግሞ በህይወታቸው ስኬታማ እንዲሆኑ እፈልጋለሁ። ስለዚህ ማለት እኔ ከፈልኩለት የከፈልኩትን መስዋዕትነት ሳስብ፣ ማለት ስለዚህ እግዚአብሔር አምላክ ጤና ይስጣቸው፣ የሚፈልጉት ደረጃ እንዲደርስ እፈልጋለሁ። በቃ ይሄንን ነው ለልጆቼ የምንበል። እናታችን ሳሟት፣ ለእናታቸው ልታለቅስ ነው እኮ በእናንተ ፍቅር ላይፍ ቦይ ሳሙና ደግሞ ዛሬ እናቶች ቀን ነው። ለልጆቿ ጤና ለምትሻ ጤናን ለምትሻ ለምትተጋ እናት ይህንን ስጦታ አድርሱልኝ ብሎናል። በዚህ መሰረት ስጦታ

ከባድ ነው። ከባድ ነው። የሰው ቤት ነው ያሳደግኩትን ልጅ በሁለት ዓመቱ ነው ጥዬ ወጣሁት። ከአባቱ ተጣልቼ ጥዬ ወጣሁ። አባቱ አሁን አልፈዋል። ይህ በዚሁ ነው የምተዳደረው ሰው ቤት ልብስ እያጠብኩኝ። እሱ አሁን ዝም ብሎ አስተማሪ ነው። ልጆት አስተማሪ ሆኗል። በጣም ደስ የሚል ነገር አስተማሪ ሆኗል። እናትነት ከባድ ነው። በጣም ደስ የሚል ስሜት ነው። ነገን ተስፋ አድርገን እንድንቀሳቀስ የሚያደርገን የሚያደርገን በዚህም እድሜ ሰው ቤት ነው ያሳለፍኩትም ማውራሽ እንጃ የሚሰማኝ ስሜት ስላለ እንድናገረው ነው። ሰው ቤት ልብስ አጥባለ፣ ጉሊቱ እንቀሳቀሳለን። በእሷ አለሁን ብቻ ተመስገን። እንደው እናት መሆን መሆኔ አጠንክሮኛል ብለው ያምናሉ። ልጄን ለማሳደግ ተስፋ እንዳልቆርጥማ አድርጎኛል። እግዚአብሔር የተመሰገነ ይሁን። ለምን እሷ አለ ስል ተስፋ አለኝ። እሷ አለኝ ስል ብቸኛ ከምትሆኝ እሷ አለኝ ስል ተስፋ ይኖርሻል ዛሬ በአለም አቀፍ ደረጃ የእናቶች ቀን ተከብሮ ይውላል ቀናችን ነው ዛሬ መስጋና ደረሰ ላይፍ ቦይ ሳሙና ደግሞ ለእናቶች ይህን አድርሱልኝ ልኝ ብሎናል ይሄን ስጦታ ትቀበሉናል ትቀበሉናል አመሰግናለሁ እድሜ ስጥልኝ ለእናቶች እንኳን አደረሳቸው መልካም የእናቶች ቀን ይሆናል እናትነት እንዴት ነው? እናትነት በምንም የማይገኝ ከፍለሽም በገንዘብ ማገዙ ጸጋ ነው። ኃላፊነት ጭእን ለመጀመሪያ ጊዜ እናት ይሁንሽ ቀን የተሰማሽን ስሜት እስኪ ወደ ኋላ አስታውሽኝ። በጣም በጣም ደስ የሚል ጊዜ ነበረኝ። የመጀመሪያ ልጅ 15 ዓመቱ ነው። አትያ ልጅ አለ፣ በጣም ደስ ይላል። በልጅነት የወለድኩትኝ አሁን በሚማርበት እድሜ ላይ ነው ነው እሱ ነው የወለድኩትኝ እና ደስ የሚል ጊዜ ላይ ነበረ። በልጅነትሽ ከሆነ ደግሞ ከመውለድሽ በፊት እንዴት ነው ህይወትን የምታየው የነበረው? ከወለድሽ በኋላ አሁን ላይ ሆነ ስታይ ያን ጊዜ ከባድ ሊሆን ይችላል፣ አሁን ላይ ግን ሳያ በጣም ደስ ይላል። ትልቅ ኃላፊነትን ወስጄ ነው አሁን የኔ ኩዮች ልጅ አልወለዱት ልጅ ቢ ያላቸው ምናምን ሲያ ለካ ትልቅ በረከት ተሰጥቶኛል ብዬ ደስተኛ ነኝ በጣም ልጅ በማሳደግ ውስጥ እስካሁን ፈተነኝ የምትይው በጣም የተቸገርሽበት ፓርት ካለ፣ እናትነትን እንዴት ትገልጨዋለሽ? ማጥባቱ ነው መውለዱ ነው ማሳደጉ ነው ምን ፈተነሽ ነው የሚገርምሽ ይሄን እስካሁን ድረስ አስቤው አላውቅም ማለት ይሄን ሁለት አመት ነው እናትነት ትልቅ ሀላፊነት መሆኑን ያወቅሁት ማለት ነው እንዴት ብትይኝ እናቴ ድንገት ነው ያረፈችብኝ እሷ ለኔ ነበረ እድሜዋን ስትኖኔ የነበረችው እና አሁን እስታክ ነው ያደረኩት በቃ ለካ የተሳሳተ ጊዜያቶችን ሳሳለፍ ነበር አሁን ነው ለልጆቼ መኖር የጀመርኩት እችን አንድ አመት ተኩል ነው እንጂ ከዛ በፊት ለልጆቼ አልኖርም

ሰው ሁሉ ወንድምሱ ነው ሲለኝ በጣም ነው የምደሰተው። ለቁም ነገር ያብቃል። እናቶች አንድ የሚያመሳስልን ነገር አለ። የሆነ አይነት ልብ ልጆቻችን አንድ ነገር ሲሆኑ ቀድሞ የሚነግረን የምንጨነቀው ከሌላ ሰው ቀድመን መታመማቸውን የምንጠረጥረው ነገር ምን አጋጠመሽ? እስኪ ስለዚህ ትንሽ ልጫወት። እኔ አሁን ብዙ ጊዜ ከትምህርት ቤት በሆነም አጋጣሚ ለስብሰባ ነይም ተብዬ ተፈልጌ ሲደውልልኝ የመጀመሪያ ስልኩን ሳይ በቃ ቅድሜ እኔ ነኝ የምታመመው። ከባዱ ነገር እሱ ነው ጥቀቱ ነው በጣም ከባድ ነው፣ በጣም ግን ደስ የሚል ስቃይ አይደል በጣም ደስ የሚል ስቃይ አ እናትነት ቀላል አይደለም ለሀገር መሰረት ነች ለሁሉም ነገር መሰረት እናት ነች በአለም አቀፍ ደረጃ ደግሞ አለም እየዘከረን ነው ዛሬ መልካም የእናቶች ቀን እያለን ነው ቀኑ በመከበሩ ምን ይሰማሻል በጣም ደስ ይለኛል እኔ እናቴ በጣም ማለት በጣም ነው የምወዳት ከመውደድን በላይ ፎቶዋን ይዤ ነው የምዞረው ና ያችሁ የእናቴ ፎቶ ተነቀስኩት በጣም ነው በነገራችን ላይ ይሄን ፎቶ የተነቀስኩትኝ ከሞተች በኋላ ብዙ ጊዜ ስተኛ አብረት እንድተኛ ያህል ፊሊንግ የሚሰማኝ ብዬ ነው የተነቀስኩት። ደግሞ አንቺ ነው የምትመስለው። አመሰግናለሁ። በጣም የሚያምራው እናትሽ ያሳለፈችውን ደግሞ አንቺ በልጆችሽ ልጆችሽን በማሳደግ እያሳለፍሽ ነው። ደስ ይላል በጣም። ስለዚህ ለሁሉም ኢትዮጵያዊ መልካም የእናት የእናቶች ቀን እላለሁ። ሁላችሁም እናቶቻችሁን ባላችሁ አቅም በህይወት እያሉ ለሁሉም ኢትዮጵያዊ የምመክረው፣ ለሁሉም ሴትም ሆኖ ወንድ የምመክረው በህይወት እያሉ እናቶቻችንን ብዙ ጊዜ አብረናቸው ብናሳልፍ ብዬ ፍቅር ብንሰጣቸው አብረናቸው ብንሆን፣ ባገኘነው አጋጣሚ እነሱን ለማስደሰት ብንቆም ምክንያቱም እኛ እነሱ የሚኖሩትን ያ ኮለድን በኋላ ነው የምናቀርነ ስቃዩ። ዛሬ እንግዲህ የእናቶች ቀን ላይ ሆነን ላይፍ ቦይ ሳሙና ለልጆቿ ነገ፣ ለልጆቿ ጤና ለምትተጋ ለምትመኝ እናት ይህንን ስጦታ አድርሱልኝ ተብለናል።

ደስ ብሎኛል። ስንት ልጆች አሉት? አምስት። ዛሬ እናቶች ቀን ነው። እንኳን አደረሱት፣ እንኳን አንድ ላይ አደረሰ። ልጅ ማሳደግ እናትነት በጣም ይከብዳል። ልጅ ማሳደግ ቀልድ እኮ አይደለም። እናት ማለት በጣም እናት ማለት እንደ ጾታ፣ ሁለት ብትሆን ደስታችን አንገልጸው። እውነት ነው። በእውነት እናታችን ማለት ሁለት ብትሆን ጥሩ ነው። ፈተና ነው። እንደምንም አድርገን ልጆቻችን አሳድገናል። መጨረሻቸው ደግሞ አላህ ያሳምርላቸው። የስራ እድላቸው አላህ ያስተካክልላቸው። እስኪ የመጀመሪያ ልጆችን ሲወልዱ ወደኋላ ልመልሰትየተሰማት ስሜትየተሰማየመጀመሪያ ሰት በፍንዳታ ጊዜ ነበር። እሺ በልጅነት ቃልብ ነበረ። እሱም ልጅ ነው፣ እኔም ልጅ ነኝ። ያው በልጅነት ተከሰተ። እንደምንም አድርገን ተባለም ቦሌም ብለን ተንከራተንም ሆነም ደክመንም ለፍተንም እድሜ ለእናቴ ልጅ እናቴ ልጅ ነበረች እሷ ጋር ቤቴን አርጋቸው ለቆ ሹ ባርቃ ነበረ አርጋቸው ለቆ ምን ብሎ ሽልጦ እያበሉኝ የመጀመሪያ ልጅ ሰው ሽልጦ እያበሉኝ ነው ያሳደኩት። እድሜ ለእህቴ እናቴ ልጅ ናት። እስካሁን ድረስ ያው አለን፣ የ23 ዓመት ልጅ ነው ያለው። በቃ መንታ መንታውን አላህ ደሞ ሰጥቶኛል፣ አምስታቸው አሉኝ። እና እናትነት ጥሩ ነው። እናትም ደሞ ድረሱበትና ያልወዳችሁ ወልዳችሁ የእናት ምንም ጣሙ ይኸውት ነው የሚውላቸው እኔ ሶስት ወልጃለሁ። ለ እንደት ነው የምትወጃት? አሁን በጣም እናትሽ በጣም እንደሚታየው እናት ሆነ ልጆቹን ሲያሳድጉት የፈተኑት የሚያስታውሱት ገጠመኝ የተለየ ነገር አለ እ የበዛ ብዙ ፈተናዎች እንደ ብዙ ነገሮች አሉ። ልጆችን በብዙ ነገር ነው ያሳልፍባቸው እና ቢሆንም ማንኛው ነገር የሰው ልጅ ሳይደላው ሳይከፋው እንትን አይለም አንዳንድ ይደላል አንዳንዴ ይከፋል ስለዚህ እንደምንም ትግል ተፍጨርጭረም ሆነ ሰው ቤት ልብስ ማጥበይ ሰው ቤት ድስቱን ቢሆን አልহামዱሊላህ አሁን ለዚህ ደረጃ አሁን ደህናናችን ስራን ባይዙልኝ ደስ አሁን ለሚያገቡ በቅርብ ለሚወልዱ ቀጣይናት ለሚሆኑ ምን ተመክሪያለሽ አሬ ቀደም በቃ አላህ ብቻ አላህ ጥሩ ነገር ይግጠማችሁ ነው የእኛን እድልን ድልን ደስ ጥሩ ነገር ገጥሟቸው ራሳቸው በሰልህ ብሎ ራሳቸው ጥሩ ነገር አካሄዳቸው አይቶ የበኋላ ኑሯችን ምን ላይ ነው፣ የኋላ መረማመዳችን ምን ላይ ነው ብሎ ነው መግባት። ከመጀመሪያ ከልጅነት ጀምሮ እናትነቱ ፍቅር ላይ ግቡ ብዬ አልመክራችሁ። ትንሽ ይከብዳል፣ ይከብዳል። ቶሎ ብላችሁ ፍቅር ላይ ግቡ ብዬ አልመክራችሁ። ቀስ ብላችሁ አብስላችሁ እናታችን እንዴት ነው ያሳደገን፣ አባታችን እንዴት ሆኖ ነው ያሳደገን፣ እስኛ ደግሞ ተምረን ወደኋላ እንዴት ነው የኋላችን፣ እንዴት አድርገን አስበን ነው ወዲ ልወ ወዲያ ፍቅር ላይ ገብቼ ነው። በጣም ዳገት ሆኖብኛል፣ ቸግሮኛል። በጣም የእናት እጅ መድኃኒት ነው ይባላል። ልጆች ሲታመሙ ቀድመን የምናውቀው ነገር አለ። እንደው የሆነች ነገርም አሸት አሸት አድርገን። አቀፍ አድርገን አይደለ እናትም እኮ ልጅ ሲታመሙ ምን ይሰማውታ እኔ ምን ይሰማኛል በጣም ተጥፍሬ ጀምሮ አናት ይህ ድረስ እደነግጣለሁ እንደዚህ ደበስ አደርጋታለሁ እዚህ ጋር ለኔ ይሁንልሽ ወንዱም ተሆነ ለኔ ያርገው አኔ ለቀደማችን ለእናት አይደለም ብዬ በቃ በጣም ለልጆች እንደ ልጅማ አይመም እንደ ልጆችሽ አሁን አድርገው ምናምን ስታይ ምን ሲልሽ ደስ ይልሻል? ልጆች አሁን አድገው አይቻቸዋለሁ። ጥሩ ስራ ሰርቼ እናቴ ተሰው ቤት ስራ በአስወጣት ይሎኛል። እናቴ ቁጭ ብትል ደስ ይለኛል ይሎኛል። ማናቸው ቢሆን ስራ ደስ አይላቸው። ትዕግስት ካለሽ ወደ ሰፊ ትሆንሽ፣ አላህ ደሞ ያደርስሽ። ተመስገንመስገ ለሰጡኝ ጊዜ በጣም ለማመሰግነው። እናቶች በቃ እናት ክብር እንደሰጣችሁ የእናት ክብር ይሰጣችሁ። አሜን። እናንተም ወልዳችሁ የወለዳችሁ ደግሞ እናት የሚል አላህ ያደርሳችሁ። አሜን። እናትን የሚጠራ ሰው የለም። አሁን ልጆች በየዓመቱ የእናት ቀን ብሎ የሚያከብሩት ነገር አለ። እኔ የእናት ቀን ነው ይሉኝና ምንድን ነው ደግሞ? እናቶች ቀን ነው ዛሬ፣ አባቶች ቀን ነው የሚሉት ቀን አለ። ያስተካክላሉ ይሉናል። እንግዲህ እናት ቀን አክብራቸው፣ አላህ ያክብራቸው እላቸዋለሁ። እናንተም ክብር አገኘሁ እላቸዋለሁ። እሺ እሺ፣ ና እንደዚያ ነው እልሻለሁ። እሺ። ላይፍ ቦይ ሳሙና ለእናቶች ልጅ በማሳደግ ከፍተኛ መስዋዕትነት ለከፈሉ ስጦታ። መልካም የእናቶች ቀን መልካም የልጆቼ ቀን እንበላችሁ። እወዳችኋለሁ። እቅፍ ድግፍ አድርጋ በፍቅር ለምታሳድገን ሕይወት ለምትሰጠን ለልጆቿ ጤና ለምትተጋ እናት ክብር እንስት። መልካም የእናቶች ቀን ይሁንላችሁ።